አፈ ጉባኤ አገኘሁ ተሻገር የአድዋ ድል ለብሔራዊ ትርክት መሰረት የጣለ የአብሮነት መንፈስ ነው ስልገለጽም የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ለ129ኛው የአድዋ በዓል የእንኳን ያደረሳችሁ መልእክትም አስተላልፈዋል። ኢትዮጵያውያን በብሔር በሃይማኖት፣ በባህል፣ በቋንቋና በአመለካከት ሊለያዩ ይችላሉ። ሆኖም በአንድ እንዲተሙ ያደረገን ብሔራዊ አብሮነት እሴታችን ናቸው ብለዋል። 3 334 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች ተያዙ። 334 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች መያዙን የጉምሩክ ኮሚሽን አስታወቀ። ኮሚሽኑ ከየካቲት 14 እስከ 20 ቀን 2017 ዓ.ም ባደረገው ክትትል ነው 248 ሚሊዮን ብር የገቢና 86 ሚሊዮን ብር የወጪ ኮንትሮባንድ ዕቃዎች ያዘው። ከተያዙት ዕቃዎች መካከልም አልባሳት፣ ኤሌክትሮኒክስ፣ ቡና፣ የተሽከርካሪ መለዋወጫ አካላት፣ የመዋቢያ እቃዎች አደዛጭ ጾችም እንደሚገኙበት ገልጸዋል። የገቢና የወጪ ኮንትሮባንድ በመቆጣጠር ረገድ ሞያሌ፣ አዋሽ እና ጅጅጋ ቅርንጫፍ ጽህፈት ቤቶችም ቀዳሚውን ስፍራ እንደሚይዙም ኮሚሽኑ መረጃ ያመላክታል። በኢትዮጵያ የዲጂታል ፋይናንስ እንቅስቃሴ 9.7 ትሪሊዮን ብር ደረሰም። በኢትዮጵያ ከአራት ዓመት በፊት ከአምሳ ቢሊዮን ብር በታች የነበረው የዲጂታል ፋይናንስ የገንዘብ ዝውውር በአሁኑ ወቅት 9.7 ትሪሊየን መድረሱን የገንዘብ ሚኒስቴር አስታውቋል። የገንዘብ ሚኒስቴር ሚኒስቴር ዴኤታ ኢዮብ ተካለኝ እንደገለጹት የኢትዮጵያ ሀገር በቀል ኢኮኖሚ ማሻሻያ ግቡ ኢትዮጵያን ዲጂታል ማድረግ በመሆኑ የዲጂታል ኢትዮጵያ 2025 ስትራቴጂውን በፋይናንስ እና በሌሎች ዘርፎች ዓላማውን ማሳካት ችሏልም ተብሏል። ከመታወቂያ አገልግሎት ጀምሮ የግብይት ስርዓትን በቴሌብር በሞባይል ባንኪንግ እና በሌሎች አማራጮች በመከናወኑ የዲጂታል ግብይት እየተለመደ ሆኗልም ብሏል። የዲጂታል ኢትዮጵያ 2025 ስትራቴጂውን ቀድሜን እየጨረስን ነው ያሉት ሚኒስቴር ዴታው በስትራቴጂው የተጠቀሱ ቁልፍ መለኪያዎችም ተሳክቷል ተብሏል። በመሆኑም በኢትዮጵያ ከአራት ዓመት በፊት ከ50 ቢሊየን ብር በታች የነበረው የዲጂታል ፋይናንስ እንቅስቃሴ በአሁኑ ወቅት ወደ 9.7 ትሪሊየን ብር መድረሱን ነው የተገለጸው። በመሆኑም የተመዘገቡ ስኬቶችን አጠናክሮ ለመቀጠል እና የኢትዮጵያን ከዘመኑ የኢንዱስትሪ አብዮት ተጠቃሚ ማድረግ የሚያስችል የዲጂታል ስትራቴጂ እየተዘጋጀ መሆኑንም ገልጸዋል። በአማራ ክልል ያልተቋጨውን ሕግ የማስከበር ስራ ለማጠናቀቅ ዝግጅት ተደርጓል ተባለም። በአማራ ክልል ያልጠቋቸውን ህግ የማስከበር ስራ ለማጠናቀቅ ዝግጅት መደረጉን የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታውቋል። የክልሉ ብልጽግና ፓርቲ ጽህፈት ቤት እንዳስታወቀው የቀበሌዎቻችንን በጽናት ሁለንትናዊ ምርታ እናስመዘግባለን በሚል መሪ ሀሳብ ለከተማና ለገጠር ቀበሌዎች አመራሮች ስልጠና እየተሰጠ ነው ተብሏል። በስልጠናው የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ባስተላለፉት መልእክት በአማራ ክልል በአሁኑ ወቅት ከአራት ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ውጪ መሆናቸውን አስረድተዋል። ስለሆነም የቀበሌ አመራሮች ተማሪዎች ወደ ትምህርት ቤታቸው እንዲመለሱ በትኩረት እንደሚሰሩ ቃል ገብተዋል። ከማይናማር የሳይበር ማጭበርበሪያ ካምፖች የወጡ 800 ኢትዮጵያውያን እዛው በሁለት የሀገሪቱ አማጺ ቡድኖች እጅ ውስጥ እንደሚገኙ ከኢትዮጵያውያኑ ፍልሰተኞች መስማቱን ቢቢሲ አማርኛው ዘግቧል። ኢትዮጵያውያኑ እስካሁን መንግስት ለምን ወደ ሀገራቸው ሊመልሳቸው እንዳልቻለ ሊገባቸው እንዳልቻለም ገልጿል ተብሏል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በበኩላቸው መንግስት ከካምፖች ነፃ የወጡ ኢትዮጵያውያን ፍልሰተኞችን ለመመለስ ዝግጅት እያደረገ መሆኑን ትናንት በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። የአማራ ክልላዊ መንግስት በአውሮፓውያኑ 2025 ለሰብአዊና ማህበራዊ አገልግሎት ከ102 ቢሊዮን ብር እንደሚያስፈልግ ትናንት ከዓለም አቀፍ አጋሮች ጋር በተደረገ የምክክር መድረክ ላይ በመግለጹ ዶይቼ ቬለ ዘግቧል። ከሰሞኑ ጦርነት ጀምሮ አሁንም የሚካሄደው ጦርነት ሳቢያ 6154 ትምህርት ቤቶችም እንደወደሙ የክልሉ መንግስት መድረኩ ላይ ተናግረዋል። የክልሉ የአደጋ ስጋት ስራ አመራር ኮሚሽን በክልሉ ከ2.7 ሚሊዮን በላይ እርዳታ ፈላጊ ህዝብ እንደሚገኝም በመድረኩ ላይ ገልጿል። ከአሜሪካ ዓለም አቀፍ ተራድኦ ድርጅት ሰብአዊ እርዳታ ያገኙት የነበሩ ዋግኽምራ፣ ሰሜን ጎንደር፣ ደቡብ ጎንደር እና ሰሜን ወሎ ዞኖችም በአሁኑ ወቅት እርዳታው እንደተቋረጠባቸው ኮሚሽኑ ማስታወቁንም የዜና ምንጩ ዘገባ አመላክቷል። ኤሎን መስክ ለ14ተኛ ጊዜ የልጅ አባት መሆኑ ተገለጸም። የ352 ቢሊዮን ዶላር የተጣራ ሀብት ባለቤት የሆነው ኤሎን መስክ ለ14ተኛ ጊዜ የልጅ አባት መሆኑን ገልጸዋል። ቴስላ ኤክስ ኒውራኒክ እና ሌሎች በርካታ ኩባንያዎችን የመሰረተውና ባለቤት የሆነው ኤሎን መስክ በቅርቡ ወንድ ልጅ አባት መሆኑን ገልጸዋል። የጋዛን ተኩስ አቁም ለማራዘም በግብፅ ተደርጎ የነበረው ስብሰባ ያለ ስምምነት ተጠናቀቀ። ከአንድ ወር በላይ የዘለቀውን የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ መጠናቀቁን ተከትለው የተኩስ አቁም ለማራዘም በግብፅ ተደርጎ የነበረው ስብሰባ ያለ ስምምነት ተጠናቅቋል ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ለድርድሩ ግብፅ ከሄደው ልኡካን ቡድን ናም ከደህንነት ካቢኔያቸው ጋር በጉዳዩ ዙሪያ አስቸኳይ ስብሰባ ጠርተዋል። ጠቅላይ ሚኒስትሩና ካቢኔያቸው የግብፁን ድርድር እና የመጀመሪያው ምዕራፍ የተኩስ አቁም ስምምነት መጠናቀቅ ዙሪያ መምከሩ ከመገለጹ ባለፈ ዝርዝር ውሳኔ ሀሳቦችን ይፋ ማድረጉን ተቆጥቧል። እስራኤል ለ42 ቀናት የተፈረመውን የመጀመሪያ ምዕራፍ የተኩስ አቁም ስምምነት የረመዳን ጾም እስከሚያበቃ ድረስ ለማራዘም ሀሳብ ያቀረበች ሲሆን ሐማስ በበኩሉ የመጀመሪያው ምዕራፍ ተጠናቆ ዘላቂ ጦርነት ማቆም እና መልሶ ግንባታ የሚመከርበት ሁለተኛ ዙር ምዕራፍ ተኩስ አቁም እንዲጀምር ሞግቷል። የመጀመሪያው ምዕራፍ ተኩስ አቁም በዛሬው ዕለት የሚጠናቀቅ መሆኑን ተከትሎ የግብጽና ኳተር አደራዳሪዎች አዲስ የተኩስ አቁም ስምምነት ምዕራፍ እንዲጀምሩ ለማድረግም ለማግባባት በትናንትናው ዕለት ሙከራ አድርገዋል። ባለፈው ወር የተደረሰው ስምምነት ሰላሳ ሶስት እስራኤላውያን ታጋቾችን እና አምስት የታይላንድ ዜጎች ወደ 2ሺህ የሚጠጉ ፍልስጤማውያን እስረኞችን እንዲፈቱ እና ለ15 ወራት የዘለቀውን ጦርነት ማስቆም ችለዋል። የግብፅና የኳተር አሸማጋዮች ውሉን ለማጠናከር ና ዛሬ የሚያበቃውን የተኩስ አቁም ስምምነት ቅራኔዎችን ለመፍታት ለሚቀጥሉት ጥቂት ቀናት የተወሰነ ጊዜ ጠይቀዋል። ሆኖም እስራኤልና ሐማስ በቁልፍ ጉዳዮች ላይ አሁንም የተራራቁ ሀሳቦችን እያንጸባረቁ ከመቀጠላቸው ባለፈ አንደኛው ለሌላኛው የተኩስ አቁም ስምምነቱን በመጣስ እየወነጀሉ ይገኛሉም። ዜሌንስኪ በዋይት ሀውስ ቆይታ ይ ይቅርታ የሚያስጠይቅ ምንም ሴተት አልሰራውም ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከዶናልድ ትራምፕ ጋር ኃይለ ቃል የተቀላቀለበት ክርክር ከተለዋወጡ በኋላ ውይይቱ ተቋርጠውም ከዋይት ሀውስ እንዲወጡም ተገዷል። ከውይይቱ በኋላ ከፎክስ ኒውስ ጋር ባደረጉት ቆይታ ዜሌንስኪ ትራምፕ ይቅርታ ይጠይቃሉ የሚል ለቀረበላቸው ጥያቄ ትራምፕን የሚጠይቀው ይቅርታ የለኝም ብለዋል። ለአሜሪካው ፕሬዝዳንትና ለአሜሪካ ሕዝብ ትልቅ ክብር አለኝ ያሉት ዜሌንስኪ ይቅርታ የሚያስጠይቅ ነገር ግን እስካሁን ምንም አልሰራውም ብለዋል። ቻይና የአይኤ ባለሙያዎች ወደ አሜሪካ እንዳይገቡ አገደች። እገዳው የተጣለው ምዕራባዊያን ሀገራት የቻይና ባለሙያዎችን አስረው ሊደራደሩበት እንደሚችሉ በመስጋት ነውም ተብሏል። የዲፕሲክ አይኤ ሞዴል መስራች በቅርቡ በፓሪስ በተካሄደው የአይኤ ጉባኤ ላይ እንዲገኝ ቢጋበዝም በፍራቻ ምክንያት ሳይገኝ ቀርቷልም ተብሏል። የዓለም ቴክኖሎጂ የበላይ ለመሆን ብርቱ ፍክክር የሚገኙ አሜሪካና ቻይና አሁን ደግሞ ፍክክራቸው ወደ ኤአይ ዘልቋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በዋናነትም የቻይናን የበላይነት የመግታት ግልጽ እቅድ እንዳለውም ይታወቃል። የቻይናው ፕሬዝዳንት ሺ ጂንፒንግ በሀገሪቱ አሉ የተባሉ የቴክኖሎጂ ባለሙያዎችን እና መሪዎች ጋር ባደረጉት ውይይት መንግስታቸው እንዲተማመኑ እናም ተሰጧቸውን ሁሉ ለዓለም እንዲያሳዩ ማሳሰባቸውም ገልጸዋል። የተከበራችሁ የተከበራችሁና የተወደዳችሁ የምቹ ሚዲያ ቤተሰቦች ለዛሬ ያዘጋጀንላችሁ ዜናዎች እነዚህን ይመስሉ ነበር። ከኛ ጋር ቆይታ ስላደረጋችሁ ከልብ እናመሰግናለን።